ሰላም ሰላም። ያ ለሁሉም የዩቲብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በዛሬው ዝግጅታችን በክፍል አራት የአማርኛ ፊደላትን ቅርጽና ድምጽ እንዴት አድርጋችሁ በቀላሉ መረዳት እንደምትችሉ ለማሳየት ሞክራለሁ። በክፍል አንድ ሁለት ሶስት እንዲሁ የአማርኛ ፊደላትን በተለያየ ክፍል ከፋፍዬ የአማርኛ ፊደላትን በቀላሉ እናንተ ሁሎቹም በአንድ ላይ ለመያዝ ሳትጨናነቁ ከፋፍዬ በቀላሉ እንድትይዟቸው ለማድረግ ሞክሬያለሁ። ከዛ የቀጠለው ክፍል ይህ ክፍል አራት ነው። ይህንንም እንደዚሁ እስከ መጨረሻው ተከታተሉ። በተረፈ ማንኛውንም ትምህርታዊ ቪዲዮ በምንለቅበት ሰዓት እንዲደርሳችሁ ሳብስክራይብ እያደረጋችሁ ትምህርቶች እንዲደርሳችሁ አድርጉ። በዛሬው ዝግጅታችን ከጀ እስከ ፐ ወይም ደግሞ የመጨረሻው ክፍል ነው እንግዲህ የአማርኛ ፊደላት በፊደል ገበታ ላይ ከሃ እስከ ፐ ናቸው። ሰላሳ አራት የአማርኛ ፊደላት አሉ። ከእነዚህ ከሰላሳ አራቱ በአራት ክፍል በተለያየ ክፍል እየከፋፈሉ ይዤላችሁ መጥቻለሁ። ዛሬ አራተኛው ክፍል ነው ማለት ነው። በቀጣዩ ደግሞ ሙሉ የአማርኛ ፊደላትን በአንድ ላይ አድርጌ እንዴት አድርጋችሁ እነዚህን በቀላሉ እነዚህን ካያችሁ በኋላ በቀላሉ ደግሞ በአንድ ላይ ሙሉ የአማርኛ ፊደላትን በቀላሉ በሰላሳ በአርባ ደቂቃ መረዳት እንዴት እንደምትችሉ ለማሳየት ሞክራለሁ። ዛሬ ግን እነዚህን እንዳይበዛባችሁ ከፍዬ ይዤላቸው የመጣሁን ትምህርቶች ተከታተሉ። እንግዲህ በመጀመሪያው ጀ ፊደል አለ፣ ቀጥሎ ገ፣ ከዛ ጠ፣ ከዛ ጨ፣ ይሄ ደግሞ ጰ፣ ኤ ጸ፣ ይሄም ፀ፣ ይሄ ደግሞ ፈ፣ ይሄ ፐ ነው። እነዚህ የምታያቸው ዘጠኝ ናቸው። እነዚህ ሁሎቹም ፊደሎች ሰባት ሰባት ቤተሰቦች አሏቸው። እነዚህ እያንዳንዳቸውን በየቤተሰባቸው ልጥራላችሁና ከዚያ በኋላ ደግሞ ሁለተኛ ፊደላት ቤተሰቦቹን በሁለተኛ የፊደላት ቤተሰብ ሶስተኛዎቹን ደግሞ ሶስተኛ ፊደላት ቤተሰብ ጋር አራተኞቹን ከአራተኛ ጋር አምስትን ከአምስት ስድስትን እንደዚሁ ከስድስተኛ ፊደላት ቤተሰቦች ጋር ሰባትን ከሰባተኛ ፊደላት ቤተሰቦች ጋር በየ ቁጥር ቤታቸው እጠራላችኋለሁ። ከዛ በተጨማሪ ደግሞ ሁለተኛ ፊደላት ቤተሰቦች እንዴት ነው ቅርጻቸውን ከአንደኛ ወደ ሁለተኛ የቀየሩት፣ ወደ ሶስተኛ እንዴት ነው የቀየሩት፣ ወደ አራት ወደ አምስት ወደ ስድስት ወደ ሰባት ሲቀይሩ ቅርጻቸውን እና ድምጻቸውን እንዴት ነው ተያያዥነታቸው፣ ልዩነታቸው ውስጥ ምንድን ነው የሚለውን ማሳያችሁ ይሆናል። በእርግጠኝነት በቀላሉ የአማርኛ ፊደላትን መረዳት የምትችሉበት ቪዲዮ ነው። ስለዚህ እስከ መጨረሻው ተከታተሉ፣ አታቋርጡት። አሁን እያንዳንዳቸውን ፊደላት ሰባት ሰባት ቤተሰቦቻቸውን ልጥራላችሁ። ከቀኝ ወደ ግራና ከግራ ወደ ቀኝ እያደረጉ ማለት ነው፣ እየደጋገሙ እናንተን እና ወይም ደግሞ ጀማሪዎችን በሚመጥን ፍጥነት አነብላችኋለሁ። አብራችሁ እየጠራችሁ ተለማመዱ።

ጊ- ጋ ጌ- ግ- ጎ ከዛ ከዚህ ወደ ወይም ደግሞ ከቀኝ ወደ ግራ ብትቆጥሩ ደግሞ ጎ ግ ጌ ጋ ጊ ጉ ገ። ቀጠ ፊደል ደግሞ ጠ

ጺ ፃ ጼ ፅ ጾ ጾ ፅ ጼ ፃ ፂ ጹ ፀ ይህም እንደዚሁ ፀ ነው የሚባለው። በቅርጽ ነው የሚለያዩት እንጂ በድምጽ ይመሳሰላሉ። ይኸኛው ጸሎት ውጻ እቺ ደግሞ ፀሐይ ውጻ በመባል ይታወቃሉ። ሌላም የሃ ፊደሎች፣ የሰ ፊደሎች ሁለት የእሰ ፊደሎች እንዳሉ ሶስት የሃ ፊደሎች እንዳሉ ታውቃላችሁ ብያስባለሁ። እሱን ሙሉ አንድ ባንድ ሙሉ የአማርኛ ፊደላትን ሰላሳ አራቱን ሙሉ የአማርኛ ፊደላት ባንድ ላይ አድርጌ በቀላሉ ሰብሰብ አድርጌ እንዴት እንደምትይዟቸው አሳያችኋለሁ። ለዛ ግን ዛሬ ይህን ክፍል በቀላሉ ሳይበዛባችሁ ያኛው ለክለሳ ስለሚሆናችሁ ይህን ደግሞ ዲቴይል በዋናነት እንዴት አድርጋችሁ ቅርጹን እንደምትይዙትን ጭምር ስለማሳያችሁ በጥሞና ተከታተሉ። አብራችሁ ይጠሩ። ፀ፣ ጹ፣ ጺ፣ ጻ፣ ጼ፣ ፅ፣ ጾ። ቀጣይ ደግሞ ፈ፣ ፉ፣ ፊ፣ ፋ

ፕ-ፖ ከዛ ፖ ፕ ፔ ፓ ፒ ፑ ፐ። እንግዲህ ይህ የመጨረሻው ፊደል ነው ማለት ነው። ከሀ ጀምሮ እስከዚህ እስከኝ በጣም የተለያዩ ፊደሎቹን አይተናል። አሁን እነዚህ ፊደሎች ከግራ ወደ ቀኝ፣ ከቀኝ ወደ ግራ አሳየኋችሁ። አሁን በዋናነት ስለ ቅርጻቸው ስናወራ ደግሞ የመጀመሪያ ፊደላትን መያዙ ወሳኝነት አለው። አሁን በድጋሚ ብዙ ጊዜ ነግራችኋለሁ። የመጀመሪያ ፊደላትን ከያዛችሁ በኋላ ሁለተኛ ፊደላትን ለማወቅ ጎናቸው ላይ አግድም አግድም መስመር ያላቸው መሆኑን ታያላችሁ። እንግዲህ የመጀመሪያ ፊደላትን ይዛችኋል። የመጀመሪያ ፊደላት እና ሁለተኛ ፊደላት መካከል ያለው ልዩነት ከጎናቸው ላይ ያለው ቅጽል ነው። እንግዲህ ገ ይህ ነው። ጉ ደግሞ የምታዩት ነው። ከጎኑ ላይ ቅጽል ባይኖረው ወይም ከጎኑ ላይ ያለውን ቅጽል ብትቆርጦት ገ ይሆናል ማለት ነው። ሌሎቹም ጋር ይዋቸው ጎናቸው ላይ ያለው ቅጽል ነው እንጂ ይሄ ባይኖር የመጀመሪያ ፊደላት ነው የሚሆኑት። ስለዚህ ይህን መያዙ ወሳኝነት አለው። ሶስተኛ ፊደላት ጋር ስንመጣ ደግሞ እግራቸው ሸፈፍ ሸፈፍ ያለ ነው የሚሆኑ። ከዚህ ጋር የፈ ፊደሎች በዛ መንገድ በሌሎቹ ተመሳሳይ ሁኔታ የቅርጻቸውን ሲቀይሩ አይታዩም። ያው ለምሳሌ ፉ በዚህ በኩል በእግሩ በኩል ነው የሆነ ቅጽል የተጨመረበት ግን ሌሎቹ ጎነ ጎናቸው ላይ ነው። ፊም ስታዋት እዚህ ጋር ቆለፍ አለች፣ ግን ሌሎቹ እግራቸው ነው ሸፈፍ ሸፈፍ ያለ ወደ ውጭ ወደ ውጭ፣ ወይም ወደ ቀይ ወደ ቀይ ሸፈፍ ሸፈፍ ያለው። አራተኛ ፊደሎች ጋር ስንመጣ በባለ ሁለት እግር ወይም ባለ ሶስት እግር ፊደላት የሚባሉት ፊደሎች በግራ በኩል ያለ እግራቸው አጠራ ጠር ያለ ይሆናል። እያቸው ነጠ ነጨ፣ ሶስት እግር ያላቸው ፊደሎች የሚባሉ ናቸው ግን ግራ በኩል ያለ እግራቸው አጠረ። ነጀ ጸስ ደግሞ ስታዩዋቸው በግራ በኩል ያለ ባለ ሁለት እግር ናቸው። አንዳንድ እግራቸው ያጥራል። ሌሎቹ ጸስ ስታዩዋቸው እግር አልቦ ናቸው፣ ግን እግር ተጨመረላቸው። ፐ ወደዚህ ተጣመመ። ያው ይህንን ዲቴል ማየት በተረጋግታችሁ እዩት። ስለዚህ በዋናነት በግራ በኩል እግሩ ያጠረ ፊደል ምን ሊሆን ይችላል ብላችሁ ብትገምቱ አራተኛ ፊደል ነው የሚሆነው። አምስተኛ ፊደሎቹ ጋር ስንመጣ አምስተኛ ፊደሎች ሁሌም በቀኝ በኩል በውጭ በኩል ቀለበት ይኖራቸዋል። ሁሎቹም ፊደሎች እነዚህም ብቻ ዛሬ ያመጣኋቸው ብቻ ሳይሆን ሁሎቹም ፊደሎች ይሄ ለዚህ ሕግ ተገዥ ናቸው ወይም ይሄ ባህሪ አላቸው ማለት ነው። ስለዚህ እዩዋቸው፣ እነ ጄ፣ ጌ፣ ጤ፣ ጬ፣ ጴ፣ ጼ፣ ፄ፣ ፔ፣ ፔ ስታዩዋቸው ይሄ እንደዚህ ነገር አላቸው። ስድስተኛ ፊደሎች እንደ መጀመሪያ ፊደሎች በጥሞና ብትይዟቸው ብታጠኗቸው ብታዩዋቸው ይሻላል እንጂ በቋሚነት እንደዚህ እንደ ሁለተኛ ፊደሎች የጎናቸው ላይ ያላቸው ወይም እግራቸው ሸፋፋ ነው ወይም እግራቸው በዚህ በኩል ያጠራሉ ወይም ቀለበት ይጨመርባቸዋል ብሎ ዲፋይን ለማድረግ ወይም ለመግለጽ በቀላሉ አይመቹም። ምክንያቱም እያንዳንዳቸው በተለያየ ሁኔታ ራሳቸውን ቅርጽ ስለሚቀያየሩ ማለት ነው። ከዛ ሰባተኛ ፊደሎች ጋር ደግሞ ስንመጣ አራተኛ ላይ በግራ በኩል ያጠራል ያልኳችሁ፣ ሰባተኛ ላይ ሲመጣ ደግሞ በቀኝ በኩል ያለውን እግሩን ሲያሳጥር እናያለን። ለምሳሌ ጃና፣ ጆ፣ ጣና፣ ጦ፣ ጫና፣ ጮ እነዚህ ባለ ሁለትና ባለ ሶስት እግር የሚባሉ ጳፖ፣ ጻጾ ጾ። ይኸው እነዚህን እየኋቸው በተቃራኒ በኩል ያለ እግራቸው ያጥራል። አራተኛ ላይ ያጠረ እግር ይረዝማል የት ጋ ሰባተኛ ላይ አራተኛ ላይ እየረዘመ ደግሞ ሰባተኛ ላይ ያጥራል ማለት ነው። ስለዚህ በተቃራኒ በኩል ያለው እግሩን ወይም አራተኛና ሰባተኛ ፊደሎች ተቃራኒ በኩል ያለ እግራቸውን ያሳጥራሉ። እነዚህ እግራቸው የሚያጠር ግን ባለ ሁለት እግር ወይም ባለ ሶስት እግር ፊደላት ከሆኑ ነው። ባለ አንድ እግር ፊደላት የምታይዋቸው እንግዲህ ገ ባለ አንድ እግር ፊደላት ከሚባሉት ውስጥ ነው ያለው፣ ግን ከዚህ ጋር የሚያጠር እግር የለውም። ምክንያቱም አሁን አንድ እግር ኑሮት አንድ እግሩ ቢያጠር ምንም ምስሉ ማጥፋት ነው የሚሆነው። እነዚህ ግን ካላቸው ላይ እግራቸውን ሲያሳጥሩ እናያለን። ስለዚህ ይህንን ከተረዳችሁ የመጀመሪያ ፊደላትን በድጋሚ የምትይዙበትን መንገድ ልንገራችሁ። የመጀመሪያ ፊደላትን ለመያዝ በዋናነት ከጎረቤታችሁ የምታውቁት ስም ወይም የቦታ ስም ወይም ደግሞ የነገሮች የቁሳቁሶችን ስም ወክላችሁ መያዝ ትችላላችሁ። ለምሳሌ ጀ ለማለት ጀግና፣ ገ ገመድ፣ ገ በቃ እናንተ የምታዩት ነገር እናንተ ጨጨረቃ ጠ ጠ፣ እናንተ የሆነ የሚመቻችው ጸ ጸሐይ ጸሎት የሆነ ነገር እናንተ ያው ለምሳሌ ፀ ጸሐይ አልኩት። ፈ ፈረስ ፐ። ስለዚህ እነዚህን ነገሮች እናንተ በሚመቻችሁ በሆነ ነገር ጋር ያያያዛችሁ ለመያዝ ሞክሩ። እነዚህን ከያዛችሁ በኋላ በነገርኳችሁ መንገድ ሁለተኛ ፊደላትን መጻፍ ትችላላችሁ። ሶስተኛ ፊደላትን መያዝ መጻፍ ትችላላችሁ። ስለዚህ አሁን እነዚህን ፊደሎች በየሁለተኛ ሶስተኛ፣ አራተኛ፣ አምስተኛ እያልኩ አንድ በአንድ ድምጻቸውን ልጥራላችሁ አብረን እየጠራን ረጋ ብለን እንለማመድባቸዋለን ማለት ነው። ጀ ገ ጠ ጨ ጠ ፀ ፀ ፈ ፐ እነዚህ የመጀመሪያ ፊደላት ናቸው። ሁለተኞቹ ደግሞ ጎናቸው ላይ አግድም አግድም መስመር አለው ብያቸዋለሁ። ቅርጻቸውን ይዩ። ከዚያ ኡ የሚል ደግሞ የጋራ ድምፅ ሲኖራቸው ታያላችሁ። እስኪ እነሱን እንጥራቸው። ጁ፣ ጉ፣ ጡ፣ ጩ፣ ጡ፣ ጹ፣ ጹ፣ ፉ፣ ፑ። ኡ የሚል የሆነ አናባቢ በጋራ የሆነ ያልወጣ ግን ሁሎች የሚጋሩት አናባቢ አለ። እሱን አሁን በድጋሚ እስኪ ያተኩራችሁ እየጠራችሁ እዩት። አለ የለም የሚለውንም ማረጋገጥ ስለምችሉ ማለት ነው። ጁ፣ ጉ፣ ጡ፣ ጩ፣ ጡ፣ ጹ፣ ጹ፣ ፉ። ከዛ ሶስተኛ ፊደላት ደግሞ ምንድን ነበረ ያልኳቸው? እግራቸው ሸፋፋ ሸፋፋ እዩዋቸው። ሁሎቹም እግራቸው ሸፋፋ ነው። አሁን እነዚህን ደግሞ እንጥራ ጂ ጊ ጢ ጪ ጲ ጺ ፂ ፊ ፒ። ይኸው እንደምታዩት ኢኢ የሚል ነገር አለው እግራቸው ደግሞ ሸፋፋ ሸፋፋ ነው። አራተኛ አ የሚል ነገር ያለው ከዛ በተጨማሪ ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ ደግሞ በእግራ በኩል ያለው እግራቸው ያጥራል ብያችኋለሁ። ነጣ ነጫ ጳ ጻ አሳይቻችኋለሁ። አሁን እነዚህን እንጥራ ጃ ጋ ጣ ጫ ጳ ጻ ጻ ፋ ፓ እንደምትሰሙት አ አ የሚል ነገር አለው። የሁሎቹም ጋር እዛ በተጨማሪ ቅርጻቸውንም እንዳትረሱ ያዙ። አምስተኛ ጋር ስንመጣ ምንድን ነው? የተቆለፈ ነገር ወይም ደግሞ ምንድን ነው ያልኳችሁ ቀለበት። እናንተ ብቻ ለመያዝ የምትችሉትን አእምሯችሁ፣ ሊቀመጥ በሚችል ከአእምሯችሁ ላይ ሊቀመጥ በሚችል ነገር አድርጋችሁ ለመያዝ ሞክሩ። የምታዩት ቅርጽ ግን አለው እዛ። ይሄ ደግሞ ኤ የሚል ድምፅ ወይም ደግሞ አናባቢ ሲጋራ ትሰማላችሁ። እሱንም እየጠራን እንዲህ ጄ ጌ ጤ ጬ ጴ ጼ ፔ ፔ ምታዩት ከቅርጻቸው በተጨማሪ ደግሞ ኤ ኤ የሚል ነገር ሰምተናል ማለት ነው። ስድስተኛቸው ወይም ስድስተኛ ቤተሰቦቻቸው ጋር ስንመጣ ደግሞ ቅርጻቸው እንግዲህ የየ ራሳቸውን ቅርጽ ነው ያላቸው። ድምጻቸው ግን እ የሚል ነገር አለው። እሱን እየጠራን እንየው፤ ጅ ግ ጥ ጭ ጵ ጽ ጽ ፍ ፕ የምንሰሙት የሚል ነገር አለው ማለት ነው። ሰባተኛ ጋ ስንመጣ ደግሞ ከአራተኛ ላይ ያጠረው እግሩ ይረዝማል። ለምሳሌ ጃ እዚህ ጋ ጃ፣ በዚህ በኩል ያለው አጥሮ ነበር። ጆ ሲሆን ደግሞ በዚህ በኩል ያለው ይረዝማል፣ በዚች በኩል ያለችዋ ታጥራለች። ጣ ይሄው እዩት። በዚህ በኩል ያለው አጥሮ ነበር። አሁን ደግሞ በዚህ በኩል ያለው ረዘመ፣ በዚህ በኩል ያለው አጠረ። በተቃራኒ ሳይድ በኩል ያለው ያጥራል እያልኳችሁ ነበረ፣ እሱንን ያዙ። ከዚያ በተጨማሪ ደግሞ ድምጻቸው ኦ የሚል አናባቢ ሲጋሩ እናያለን። እሱን እየጠራን እንየው፣ ጆ፣ ጎ፣ ጦ፣ ጮ፣ ጶ፣ ጾ፣ ጾ፣ ፎ፣ ፖ እንግዲህ እንደዚህ እያደረግነ ካየ ነው በቀላሉ ቅርጻቸውን እንደዚሁ አያችሁ። ሁለተኛ ፊደሎች የጎናቸው ላይ አግድም መስመር፣ ሶስተኛ ፊደሎች እግራቸው ሸፋፋ፣ አራተኛ ፊደሎች ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ በእግራ በኩል ያላቸው እግር ማጠር፣ አምስተኛ ቀለበት፣ ስድስተኛ ያው ቅርጻቸው እየራሳቸው ስለሆነ መያዝ፣ ሰባተኛ ጋር በቀኝ በኩል ያለ እግራቸው ማጠር እያልኩ ሳሳያችሁ ነበር። እነዚህን ቅርጻቸውና ድምጻቸውን እየደጋገማችሁ እዩ። ከዛ ውጭ ደግሞ እንደዚህ እየሞከራችሁ ግን በቀላሉ ማንበብና መጻፍ የተቸገራችሁ ልጆች እኛ ጋር በጣም በትንሽ ጊዜ ውስጥ ማንበብ መጻፍ ስለምትችሉ ይሄው ስልካችን የኦንላይን ትምህርት ቤታችን ስልክ ነው። የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ታች ላይ የምታዩት ስልክ ይሄው። እሱን አንሱና በቀጥታ መስመር ወይም ደግሞ በኢሞ በዋትሳፕ በቴሌግራም እናንተ አንተን ደስ ባላችሁ ሶሻል ሚዲያ ቮይስ ብታስቀምጡልን፣ ቴክስት ብጽፉልን፣ ወይም ብትደውሉልን እናንተ በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ ሁኔታዎችን አመቻችተን በትንሽ ጊዜ ውስጥ የምትፈልጉትን እውቀት እንድትይዙ እናደርጋለን። አማርኛ ብቻ ሳይሆን እንግሊዝኛ ሒሳብና ሌሎቹንም ትምህርቶች እናንተ የምትፈልጓቸው ከሆነ እናስተምራችኋለን። በሌላ ዝግጅት እስከምንገናኝ ሰላም።